ከአንድ መቶ ሰባ ሺህ በላይ በሲቪል ሰርቪስ የሚመራ መንግስት ሰራተኛ እንዳላት የሚነገርላት አዲስ አበባ በተለያዩ ወቅቶች በተሰሩ የዘርፍ የማሻሻያ ስራዎች አገልጋይ ሲቪል ሰርቫንት መፍጠር የተቻለ ቢሆንም የሚቀሩ ጉዳዮች እንዳሉ ዛሬ በከተማ አቀፍ የመንግስት ሰራተኛ የማጠቃለያ መድረክ ላይ ከተሳታፊዎች የተነሳ አጽንኦትም የተሰጠው ጉዳይ ሆኗል አመራሩ በከተማ ደረጃ ተይዞ ሰባት ሃያ አራት በሚሰራበት ልክ ሁሉም ባለሙያ ቢሰራ ልንሰራ የምንችለው ስራ ከዚህ የበለጠ የለም ወይ የሚለው የሚለውን ነገር እንዲ ያዝልኝ ይፈልጋለሁ በገባነው ውል መሰረት ተገቢውን ሰዓት በአግባቡ እየተወጣን ነው ወይ የሚለው ነገር ሲነሳ አይደለም ነው እኛም ሲቪል ሰርቪስ ሙሉ ጊዜያችንን ለአገልግሎት እያዋልን ነው ወይ ባቀድነው መሰረት እየሰራን ነው ወይ የሚለው ነገር ሲነሳ በጥያቄ ምልክት ያለ ይመስለኛል። እናንተም ትረዱታላችሁ። ይሁንና የዜጎችን ብሎም የመንግስት ሰራተኛውን ኑሮ ለማሻሻል በከተማ አስተዳደሩ እየተወሰዱ ያሉ የመፍትሄ እርምጃዎች አድናቆት የሚቸረው ነው ያሉት ተሳታፊዎቹም፣ በዚያው ልክም በትጋት ለሚያገለግለው ከፍ ሲልም ለጥቅል የመዲና ሁለንተናዊ ለውጥ በጎ ሚናውን ለሚወጣው መንግስት ሰራተኛው እንደ ማትጊያ ማበረታቻ ቢመቻችለት ከመድረኩ የተነሳ ጥያቄ ነው። ጥሩ አፈጻጸም ለስራ ለሰራተኛ ማለት ነው። ብቃት ያለው ሲቪል ሰርቪስ ለመፍጠር አሁንም እየተፈጠረ ነው። ምክንያቱም ከመፈጠሩም ደግሞ ለዚህ ሁሉ ከተደረጉት ስራዎች አንዱ ወይም በበለጠ ደረጃ ብለን የምንለው ከሲቪል ሰርቪሱ ከሰራው ስራ አንጻር ነው ብዬ ነው የምለው። ለዚህም ጥሩ አፈጻጸም ያለው ሰራተኛ ተለይቶ የማትጊያ ነገር ቢደረግ ነው ምለው ለተነሳው ጥያቄ ምላሽ የሰጡት የከተማ አስተዳደሩ የፐብሊክ ሰርቪስ ቢሮ ኃላፊ ዶክተር ጀማሉ ጀንበር፣ የላቀ አፈጻጸም ለሚያስመዘግብ ምስኩን አገልጋይ የማትጊያ ተጠቃሚ የሚሆንበት እድል ይመቻቻል ነው ያሉት። በየተቋሙ በተለያየ በተበጣጠሰ መልኩ የሚሰሩ ስራዎች ያሉ ቢሆንም ግን ስርዓት ሆኖ ወጥነት ባለው መልኩ ብቃት ያለው ህዝቡን በቅንነት በታማኝነት፣ በውጤታማነት ያገለገለ ሲቪል ሰርቫንት ተለይቶ ተወዳድሮ እውቅና ሽልማት የሚያገኝበት ስርዓት መፍጠር አለብን በሚል እንደ ቢሮ እንደ ሀገርም አቅጣጫ ነው። እንደ ቢሮም የተጀመሩ ስራዎች አሉ። በቀጣይ በከተማ አስተዳደሩ ጸድቆ ወደ ተግባር የሚገባበት ሁኔታ የሚፈጠር ነው የሚሆነው። ተጠያቂነቱ፣ ያልሰሩትን ተጠያቂ የማድረግ ጉዳይ እንደ ተጠበቀ ሆኖ የሰረቱን ደግሞ እውቅና እየሰጡ መሄድ በቀጣይ ትኩረት ሰጥተን የምንሰራበት ጉዳይ እንደሆነ ለማንሳት ነው። ከተማ አስተዳደሩ በማህበራዊ ልማት ዘርፍ የሚከውናቸው ተግባራት የዜጎችን ብሎም የመንግስት ሰራተኛውን ኑሮ በመደጎሙ ረገድ አይተኪ ሚናን እየተጫወተ እየተጫወተ ይገኛል። መሰል የኑሮ ጫናን የሚያቀሉ ተግባራት ተጠናክረው እንደሚቀጥሉ አጽንኦት በተሰጠው መድረክ ላይም የመኖሪያ ቤት ጥያቄ ከመድረኩ ተሳታፊዎች ቀርቧል። የቤት ችግራችን ቢፈታል እሱ ላይ ትኩረት ብትሰጡልን የሁሉም የመንግስት ሰራተኛ ችግሩ ቤት ነው። እንደ መዲኗ ለተገኘው ለንተናዊ ስኬት ትልቁ ድርሻ የመንግስት ሰራተኛው ነው ያሉት ከንቲባ አዳነች አቤቤ አሁንም የኑሮ ጫናውን የሚያቀሉ የተለያዩ ስራዎች እየተከወኑ ነው። ከነዚህ መካከል የቤት አማራጮችን ማስፋት አንዱ ስለመሆኑ ጠቁሟል። አምስት አማራጮች እኮ አመጣን። አንደኛው መንግስት የጋራ መኖሪያ ቤቶችን እየገነባ የሚያቀርብበት ፓኬጅ ነው። ሁለተኛው በቁጠባ መልክ ለክራ የሚቀርቡ ቤቶችን እየሰራን የምናቀርብበት ነው ይሄ መንግስት የሚሰራው ከዛ ውጪ መንግስትና የግል በአጋርነት የሚሰራው ፓብሊክ ፕራይቬት ፓርትነርሺፕ የምንለው ነው በሱ በስፋት እየሰራን ነው አሁን ሶስተኛው በማህበር ተደራጅቶ እንዲሰራ ማድረግ እናንተንም የሚያካትት ማለት ነው ምንም እንኳ በዘርፉ እየተመዘገበ ያለው ለውጥ ከጊዜ ወደ ጊዜ እየተሻሻለ መጥቷል ያሉት ከንቲባዋ ብልሹ አሰራርና አገልግሎትን በእጅ መንሻ የመቀየሩ ተግባር በአንዳንድ ስነ ምግባር በጎደላቸው ሰራተኞችና አመራሮች ይስተዋላል። ይህን ሂደት በዘላቂነት ለመፍታትና ምስጉን አገልጋይ ለመሆን መንግስት ሰራተኛው ሚናውን እንዲወጣም ከንቲባዋ ጠይቋል። በጅምላ መወቀስ የለብንም ያላችሁት፣ መወቀስ ከሌለባችሁ ከእናንተ በላይ ማን ነው ቅርብ ያለው? አንዴ አንደኛ፣ በጋራ ነው የምሰሩት። በአንድ መስሪያ ቤት ውስጥ የምሰሩ ሰዎች መቶ ጥሩ የሚሰራ ሰራተኛ ውስጥ አምስት ኔትወርኩን የዘረጋ ሌባ ካለ እንዳለ መስሪያ ቤቱ ነው የሚሰደበው፣ የሚወቀሰው። ይሄ ደግሞ በተግባር አለ።